እግዚአብሔር ማንድ ከተታለቀ ይሄ ማማተሙት እግዚአብሔርን፣ አረ እንትን እኔና አንቺ ፍሬንድ ስጠኝ ማለት እኮ ይቻላል። ገባሽ? እንደዚህ እንደዚህ ማልቻል፣ አንቺ ለእንትን እንደዚህ ቦርሳሽ ውስጥ ከተሽ እኔን መስረቅ ማለት ብፈትሽ ይውላል። እሱ እንኳን ለምኜ ይበላል እንጂ እኔ አልሰርቅም። እሺ ከሰው ደግሞ እኔ ከአንተም ሰርቅ፣ እንደዚህ ኮ አይደለም። እኔና አንተ ጓደኝነት አይደለም ጭራሽ ልፈትሽ

ሰላም፣ ሰላም እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች፣ አማን ነው እኔ ያለውላችሁ፣ አልሐምድሊላሂ። አ እንዴት ነው ያ ቤተሰቦች፣ ዛሬ ሞቅ ሞቅ ሞቅ ብለን የመጣ ነው። በትልቅ ፕራንክ ነው የመጣ ነው። ዛሬ ዋንቲያን ትልቅ ፕራንክ ልሰራ ታስቢያለሁ። አይ ኖ አይ ኖ በጣም ጠፍች ያለው ፕራንክ ላይ ሰሞኑን ደግሞ ጥሩ አልነበርኩ ምናምን ጠፍች ያለው ረሙካን አትጥፋ፣ ወደ ድሮ ቪዲዮዎች ተመለስ ብላችሁኛል ምናምን አሁን ተመልሻለሁ ምናምን እና ቤተሰቦች ዛሬ ይኸውላችሁ የእነ ዋንቲያ ሰፈር ነው ያለሁት። እነ ዋንቲያ ያ ሰፈርና ምን አስቤ ያለው መኪና ውስጥ ቆንጆ የሆነ ፕራንክ ልሰራት ያሰብኩት ለእናንተ ቀደም ብዬ አይዲዮ ለመንገድ አክል ገንዘብ ይዝና፣ ዋንቲያ ቦርሳ ውስጥ እኔ ወጥቼ ዋንቲያ ቦርሳ ውስጥ ገንዘቡን የደብቀውና ሰርቀሽኛ፣ ሰርቀሽኛል፣ ሌባነሽ ምናምን የምላት እና የዋንቲያ ራክሽ ምን ይመስላል? በጣም ከባድ ነው አይ ነው እናንተ ስትሰሙት እንደከበዳችሁ አውቃለሁ፣ ግን ያው ዋንቲያን እስካሁን ፕራንክ አድርጌያት አላውቅ እና ቤተሰቦቼ ፕራንክ ላድርጋት ዋንቲያን እና ቤተሰቦቼ። ቆንጆ ቆንጆ ቪዲዮ በቅርቡ ቆንጆ ቆንጆ ቪዲዮ ይዤላችሁ እመጣለሁ። ከባድ ፕራንክ እንደሆነ አይነው አይነው አይነው አውቃለሁ። እና ቤተሰቦቼ ቪዲዮን ከመጀመራችሁ በፊት እንደተለመደ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳደረሱ። በነገራችን ላይ 300ሺህ ሰብስክራይብ ልንገባ ነው በቅርቡ እና ያው ሰብስክራይብ ሳታደርጉ እስካሁን ያያችሁ ሰዎች ያላችሁ ይቅርታ አድርግላችኋለሁ። ከዚህ በኋላ አድርጉ፣ ሰብስክራይብ አድርጉ እኩል ሲ ቀይዋን አአ ሰብስክራይብ ካደረጋችሁ ሁሌም የሚለቆ ቪዲዮ ይመጣላችኋል። ለዛ ነው ሰብስክራይብ እያልኩ መጨቀጭቃችሁ፣ 300 ሺህ መግባት መፈልጋለሁ ትላለ ሰብስክራይብ አድርጉ። ዋንቲያን አሁን እንደ ውላታለን መኪና ውስጥ ነው፣ ቆንጆ ፕራንክ ምንሰራት አብራችንኑ እስከ መጨረሻው ቪዲዮ ኒውስ፣ አሳብ ስቴታችን ኮመንት ላይ ጻፉልን። ቸኮሌ ፋሚሊ ለዘላለም ይኑር አውራጁን ጽዋ። ሰላም ሰላም፣ እንዴት ናችሁ? ውድ የረሙ ካን ቸኮሌት ቤተሰቦች፣ አማን ነው እኔ ያለውላችሁ፣ አልሐምዱሊላህ ቤተሰቦች። ዛሬ ለየት ባለ ቪዲዮ መተናል። ያው በጣም ስለጠፋን ለምን በፕራንክ አልመጣም ቢይኝ መጥቶት ይዛሬ እና ቤተሰቦች ፕራንክ አረግን። በጣም ቆይተናል አይደል? አይ ነው አይ ነው። እና ዛሬ ጋይስ አንድ ሰው ፕራንክ እናደርጋለን። ፕራንክ የምናደርገው ማን ነው? ያው ዋንቲያ ነው። አትገምትም ካሜራውን እዚህ ጋር ደብቄያለሁ፣ እና አሁን ያለሁት እነ ዋንቲያ ሰፈር ነው። እኔ ውጪ ብያታለሁ እና ምንድን ነው የምናደርጋት ፕራንክ ብር ማለት ነው ላችሁ እዚህ ጋር አስቀምጥና ዋንቲያ ብሩን እንደወሰደችው አድርጌ ነው ፕራንክ የማድረጋት። እና ቤተሰቦች ያው እንደምታውቋት ዋንቲያ በጣም የዋህና በጣም የዋህ ልጅ ነች፣ እና በጣም ሆድ ይበሳታል። እስኪ ፕራንክ እናደርጋታለን። ብሩን ወስደሻል አንቺ ሊባለሽ ነው አሁን ምላት እና ቤተሰቦቼ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እናረጋሁ። በነገራችን ላይ 300 ሺህ ሰብስክራይብ ልንገባ ትንሽ ነው የቀረን ቤተሰቦቼ። አሁን ምናረጋለን ያው ዋንቲያ ያው ያው ቤተሰቦች ዋንቲያ ፕራንኩን አትገምተው። ምክንያቱም ቤተሰቦች ሰሞኑን በጣም ቆይቻሉ ፕራንክ አደረኩኝና ፕራንክ አደረኩ በጣም ስለቆየው ማንም ሰው አይገምትም፣ እና መኪና ውስጥ እንደዚህ ካሜራ ደብቆ ረሙ ፕራንክ ያደርጋል ማለት ዘበት ነውና፣ ከነበርኩበት ሁኔታ ምናምን ታውቃላችሁ፣ ጥሩ ሁኔታ ውስጥ አልነበርኩም ምናምን ጀስት ከሷ አንግል በጣም አትገምትም እና ዋንቲያን እዚህ ቁጭ አርጌ ነው ፕራንክ የማረጋት። አብራችሁ ሁኑ። አሁን ደው ይላታለሁ። እየመጣች ነው። ስትመጣ ያለው ነገር አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮን ጀምሩች አብራችሁ እና ቤተሰቦች አሁን ደው ይላታለን። አዎ እያየሁሽ ነው ነይ ነይ ነይ ነይ እያየሁሽ ጋሽ መታለች መታለች። ቤተሰቦች

አሁን አስቀምጪ ስውጣ፣ አስቀምጥ ስውጣ አዚ ከዛ በኋላ ልጁ ሲጠይቀኝ አሁን ወሰደው እንዳል እዚህ ጋር ይባላል ነበር

እኔ እመልስላለሁ። አያልሽ ብሩ። ግን እንደዚህ ስላልከኝ እንደዚህ ስለገመትከኝ በጣም ነው ያስጠላኝ። አይደለም የሚገመት አይደለም። ሪያሊቲ የት ሄዳለህ ታዲያ? ካንቺ ውጪ መኪና ውስጥ ብቻሽን ነሽ። ማን ልወስድ ይችላል? እንዴት እኮ እግዚአብሔር ችግር የለው ማለት ነው ማለት ነው የሚፈትሽ ጓደኛ ማለት አልፈልግም። ግን በቃ ብዙ ጊዜ ኮ ተፈጥሮ አያውቅም። ማየት ሄዳል። ሌላ ሌላ ሰው ከሌለ አንቺ እንትን ነው የሚሆነው። የሌለ ነገር አታውሪ። ነገር ምንም ነገር የማውቀው ነገር የለም። ስልክ ደግሞ እዛ እየጠራ ነው

እንደዚህ እኮ አይደለም። እኔ እናንተ ጓደኝነት አይደል እንዴ? ጭራሽ ልፈትሽሽ ነው አሁን ልፈትሽሽ። በቃ እንትን ካንቺ ውጪ ማንም የለም። በቃ መፈተሽ ካልፈለሽ እንዴ ችግር የለውም። መፈተሽ ካልፈለሽ እንዴ፣ ግን የሌለ ነገር ታዩ። በቃ በእናትሽ፣ እኔ አሁን ሌላ ችግር የለ፣ ድጋሚ እኔ ፈትሸኝ ነው። እኔ እናንተ የመጨረሻችን ነው እግዚአብሔር